ከንደር ድረካመጣ ያስቸግራል። አሁን ይሄ አካባቢ ጅራን ነው የሚባለው። ጅሬን አወራ እኮ በቃ በደንብ እንደሚያውቅ ነው። ጅማ ከተማ ጅሬን የሚባል አካባቢ ላይ ነው የምትገኘው መስጊዷ። በኢትዮጵያ ታሪክ ሁለተኛው መስጊድ ነው። አንደኛው መስጊድ ያው ማንም እንደሚያውቁ በሰሜን በትግራይ ክልል ውስጥ ነው የሚገባው አልነጃሺ የሚባለው መስጊድ ነው። ሁለተኛው ደግሞ በታሪክ ይህኛው መስጊድ ነው። መስጅዱ ፊት ለፊት ደግሞ የጅማ ነገስታት መካነ መቃብር አለ። አባጅፋርም ሚስቶቻቸውም እዚ የተቀበሩ አሁን ላይ ደግሞ እንደ መቃብር ይገለገሉበታል። በፊት ግን የጅማ ነገስታት ብቻ ነበር የሚቀብሩ። ይሄ ደግሞ ከጀርባው ነው ከጀርባው ይህንን ይመስላል። አሰላሙ አሌይኩም ሐጂ እርስን እኮ ነው ስንፈልግ የነበረው። ሰላሙ አሉ። ባለፈው መጥተን ነበር። ዛሬ አንዳንድ ነገር ተጨማሪ እንዲነግሩን ነበር ስሙትን ማለ በላጅ እኔ አባ ጀባል ነው። እዚሁ ጅማ ተወለው ነው ያደጉት። ሀገሬ ግን ጎንደር ነው። አያሴ ነው ያመጡት። ይሄ የፖርቶማ መስጊድ ነው የሚባለው። ፖርቶማ መስጊድ የተባለበት ምክንያት በጅማ አንድ የሰባላ መስጊድ ነው። በኢትዮጵያ ከነጃሺው ቀጥሎ ሁለተኛ ደረጃ አለ። በሳር ነው የተጀመረ። መጀመሪያ አባ ጅፋር አባት እዚህ ተወለዱ። እሳቸውን በሳር ውስጥ ነው። አባ ጅፋር ደግሞ እንደገና ተወልዶ አድጎ ንጉስ ሲሆኑ ወደ ቆርቆሮ ላወጡ። ከምኒልክ ጋር ተገናኙ። ልክ ከውጭ ቆርቆሮ አስጠራላቸው እሳቸው፣ በቆርቆሮ ላወጡ። እንደዚህ በሲሚንቶ ምናምን የሰራው እንደዚህ ሚናራውን ያወጣው ማን ነው? ይሄ ሚናራ ያወጣ ደግሞ የሱ የመስጊዱ ሞድ ይሄ ነው። መጀመሪያ መጀመሪያ መጀመሪያ አያት የሰሩት መጀመሪያ ይሄ ነው። ይህ በ1994 ይህ ተጨመረበት። ማነው እሱ ነው ያሰራው። ዛክር የአባ ጅፋር የልጅ ልጅ እሱ ነው የሰራ። ይህንን ጨመረበት አሁን ላይ ይሰገድበታል። ይሰገዳል፣ ወቅቱ አምስቱ ወቅት ይሰገዳል። የአፉርተማ ታሪክስ እንዴት ነበር? አርባ ኦሮሞች አመጡና አስቀመጡ። መሬ ሰጡ፣ መሬ ሰጡ። የሚያስ ሰው ጋር እነሱ ተቀምጦ ኢሉ ብቻ ነው የሚያስፋፉ ስራቸው ድሻ አሌ ይበላሉ፣ ይጠጣሉ፣ ኢልም ያስፋፋሉ። ሎች ከየት ነው የመጡት? ከጉራጌ፣ ከወሎ፣ ከጎንዶር፣ ከጎጃም፣ ከሶማሌ፣ ከአረብ፣ ከሱዳን፣ ከሁሉ፣ ከሐረር፣ ከሁሉ ጎሳ ውስጥ የመጡት። ከዛ እዚህ ብዙ ጊዜ ቆዩ ወይስ? አዎ ቆዩ፣ ልጅ ልጅ ወለዱ። አሁን እዚህ አካባቢ ያለው የልጅ ልጅ፣ እዚህ አካባቢ የእነሱ ልጅ ልጅ፣ በቃ መቃበሪያቸውም እዚሁ በኩል ነበር ስንቀርጽ የነበረውና አሁን ውስጠኛው ምን እንደሚመስል አብረን እናየዋለን። መቃብር ከመስጊዱ ፊት ለፊት የተደረገበት ምክንያት አለ ወይስ፣ መቃብሩ ከመስጊዱ ይቀድማል እንዴ? አይ አይቀድምም። መስጊድ ነው የሚቀድመው። መስጊድ ከተሰራ በኋላ ነው መቃብር የተጀመረ። የጀመሩት እሱ አሁን አሁን ላይም አገልግሎት ላይ ነው። እንደዛ ነው አደለ? መቃብሩ አሁን ከነገስታት ውጪ አሁን ሰው ይቀበርበታል? ይቀበራል፣ ይቀበራል። ይሄ አካባቢ ምንድነው የሚባለው? አፉርተማ። አይ መስጊዱ፣ ሰፈሩ እንጂ ሰፈሩ እንደዛ ነው። አፉርተማ በነሱ ስም ነው የሚጠራው። የሚጠራው አዎ። ጊዜን የሚባለው እሱ አፉርተማ ሰፈር ጊዜ ላይ ነው ላይ ቤተ መንግስት ነው። ኦኬ። ይሄ በአፉርተማ ነው የሚጠራው። ይሄ የእሳቸው የልጅ ልጅ ነው። ያባሪ የልጅ ልጅ አዎ። እኔ ደሞ የእሳቸው ተላላኪ ናቸው። ማን ነበር ስማቸው? አባዲኮ፣ አባሲምቦ በውስጣ ያመላልሳሉ። ወደ አዲስ አበባ በ15 ቀን በእግር ይገባሉ። በእግር በእግር ነው የሚሄዱ በፈረስ ባህ አይደለም ምንም። በእግር በአስራ አምስት ቀን አዲስ አበባ ይገባሉ። ከዛ ደግሞ በአስራ አምስት ቀን ተመልሶ ይመጣሉ። አንድ ወር ደርሶ መርስ። በየ ስንት ጊዜ? ሰላሳ አምስት አመት አገለገሉ አምስት አመት በእግራቸው። የሚከፈልላቸው ደግሞ ስድስት ብር ስድስት ብር በቀን ነው በወር ስንት ይሄዳሉ? በወር አንድ ጊዜ ነው። ታሸዶ የሚመለሱ አለ ነገሩ። አስራ አምስት ቀን ከሆነ አስራ አምስት ቀን እንግዲህ ስድስት ወር በልቶ ጠጥቶ ተርፎ አንድ በሬ ይገዛሉ። መርስ ነበራቸው ሶስት ብር ነው በሬ እዛን ጊዜ። ባለ ሀብት ነበሩ፣ ባለ ሀብት ነበሩ። ስማቸው ማን ነው? አባዲኮ አባሽንቦ። በመቶ አስር ዓመታቸው ነው ያረፉ። በመቶ አስር አስራ ዘጠኝ ሰባ ስምንት ዓመት በያደግ ውስጥ አዎ፣ በያደግ ውስጥ ነው ያለው። ከአባ ጅፋር ትንሽ ቆይቶ ማለት ነው። በቀደም ነው በያድግ ጊዜ። እነዚህ እንግዲህ አርባ ሸይኮች ኡለሞች፣ አርባው ኡለሞች እዚህ ነው የተቀበሩት። አሁን እዚህ አካባቢ ያለ አሁን የነሱ ልጅ ልጅ ነው ከእኔ ጀምሮ። እርስዎ የትኛው ኡለማ ልጅ ልጅ ነው? እኔ ጎንደር፣ እኛ አያቴ ነው ከጎንደር ያመጡት። ስማቸው ማን ነበር? አባዲኮ ይባላሉ። አባዲኮ አባ መጋል ይባላሉ። እነዚህ ከአርባ ለሞች ናቸው። እኚ ደግሞ የመጀመሪያ ልጃቸው ነው። የአባጅፋር ማን ነው ይባላል? አብዱር አማን አባ ዱላ፣ የአባጅፋር መጀመሪያ ልጃቸው ይሄ ነው እንግዲህ፣ የእሳቸው ይሄ፣ የአባጅፋር ነው። አዎ። እሚ ደግሞ የእሳቸው ልጅ ናት። ሴት ናት፣ ሴት ልጃቸው። አዎ፣ የልጅ እያሱ ባለቤት ነበረች፣ የአባጅፋር ሴት ልጅ። አዎ ልጅ እያሱ አማች ነበሩ ለአባ ጅፋር እንትን አዲስ አበባ ጠቅላላ ያለውን ካፍር እስላም አድርጋለሁ ብሎ ፈርሞ አገባ ልጅ እያሱ ከዛ በኋላ አይል ስላሴ ጣሊያን መጣና አይል ስላሴን አባረረ አይል ስላሴ ተባረረ ከዛ እንግሊዝ ይዞ ሲመጣ የሳቸው የልጅ የአባ ጅፋር አያት ነው ጣሊያን ያመጣ ጣሊያን አመጣና ሀይል ስላሴን አባረረ። ከዛ በኋላ ሀይል ስላሴ መጥቶ ደግሞ ስልጣን ላይ ሲሆን ልጅ እያሱን ይዞ እስር ቤታ ገብቶ በሽጉጥ ገደለ። ሴትዮዋ እዚህ መጣ እዚህ ሞተች። ማነው ስሟ? ሀደውሴ ትባላለች። ሀደውሴ ሞቲ። ስንት ልጆች ነበራቸው? አባጅ አስራ አራት ናቸው። አስራ ስድስት አስራ ስድስት ልጆች ስንት ሴት ስንት ወንድ ነበሩ? ሴቶች ስድስት ናቸው፣ አስሩ ወንዶች። ሁሉም አሁን እዚህ ነው የተቀበሩት እ ውጭ ሀገር፣ ሉ የተለየ ቦታ በየቦታ አሁን ይሄ ቤተሰብ ነው እንግዲህ እናታቸው፣ አባታቸው፣ አያታቸው ጠቅላላ እዚሁ ነው። የአባጅፋር ሚስቶቻቸውስ እዚሁ አካባቢ? ስንት ነበር ያገቡት ሚስት? ስድስት ከሁሉ ጎሳ ውስጥ አገቡ። መጨረሻ ሚስታቸው ደግሞ በያድግ ውስጥ አረፉ በመቶ አስራ አራት እድሜያቸው። ጉራጌ ናቸው፣ ሸከይቲ ይባላሉ። ይሄ ደግሞ ምክትላቸው ነው፣ መከላከያ የእሳቸው ደህንነት ማለት ነው። የተደራጁ ነበሩ በሰዓቱ በደንብ ነው። ከግቤ ወዲያ የሚልልቅ ነው፣ ከግቤ ወዲህ የእሳቸው ነው። እዚህ ጦርነት ላይ ምናምን ተሳትፏል። ያባ ጅፋር ይገብራሉ። ምልልኪን እዛ ይገብራሉ። የምልልክ ሰው እዚህ አይመጣም። የእሳቸው የልጅ ልጅ ልጅ እኮ አግኝቻቸው ነበር። ከተማ ልክ ነው አሉ ከተማ ውስጥ አሉ አሉ አግኝቻቸው ነበር። ስማቸው ነግሮኝ የረሳሁት፣ አብዱልከሪም አብዱልከሪም፣ አግኝቻቸው ነበር ሁለት ልጆቻቸው። በቃ ታሪክ ሁሉ እሱ ጋር ነው ያለ የነሱ ታሪክ ጽፎ ነው ያለ። አብዱ ሰመድ እባላለሁኝ። የአባ ጅፋር ለእናቴ ቅርብ ዘመድ እንደሆኑ አባ ዱላ አባ ጅፋር ልኝናት እናቴ ማለት ነው። ያው ጅማ አካባቢ በግጥም ይታወቃሉ ይባላል። አዎ ትክክል። አንድ ይልቀቁብና አስቤበት እንጂ ይከብዳል። እዚች ጋ አሁን አድብ አድርጉኝ። አጭር ግጥም ጂም ሰዲ ጅለምቲ ጂም ሰዲ ኬሳ ጅሬን ጅማ ጅፋር ጅፋር የፈረስ ስም ነው። ቱሉ የእሳቸው ስም ነው። ዳውድም የእሳቸው ስም ነው። የክብር ስም ሰው ምስት ሲያገባ ጅማ ውስጥ አባ ይጨመርለታል። ፎር ኤግዛምፕል እኔ አባ ናኢም ነኝ። የመጀመሪያው ስሜ አብዱ ሰመድ ይባላል። ልክ አግብቶ ልጅ ሲወልድ አባ ይጨመርለታል ማለት ነው። የአባ ጅፋር ዳውድ ነው የልጅነት ስማቸው። አባጅፋር እኚህ ሶስተኛ ናቸው። ከጅማ እስከ አዲስ አበባ ኮልፌ ስም ያወጣው አባጅፋር ናቸው። እስከ ኮልፌ ኮልፌ ማለት በኦሮመኛ ስቄ ማለት ነው። ሰበታ ማለት ታጠቅ። ከዚህም ሲል ልጀምርልህ፣ አሰን ዳቦ ማለት ሰው ዳቦ ነው። ምለ ያሰን ዳቦ አይደለም፣ ዳቦ አይባልም። በዛን ሰዓት ፉርኖ ነው የሚባለው። በጣሊያንኛ ፉርኖ ማለት ዳቦ ማለት ነው። ምንድን ነው ብሎ ይጠይቃሉ። አባጅፋር ድሮ መኪናቸው እየተሸከሙ ነው እስከ አዲስ አበባ የሚሄዱ። ከዛ የሐሰን ደቦ ማለት አሁን ዛሬ አንተ ጋር ቢሰራ ነጌሷ ጋር እንደዚህ የሚዞረውን የሐሰን ቀለታ ሰው በዛ ምንድን ነው፣ ይኸውልህ፣ የሐሰን ደቦ እንጂ አሰን ዳቦ። አዎ፣ ሳጃ ደግሞ ሰአን ጃሃ ነው። ሳአንጃ ማለት ስንት ሰዓት ሞላ ሲሉ አባጅፋር ሳአንጃ አሉ። ሳአንጃ ማለት ስድስት ሰዓት ነው ማለት ነው እንጂ ሳጃ አይደለም። ወልቂጤ ደግሞ ደርሰናል ወይ አሉ። ወልቂጤ አልደረሱ ገና ግማሽ ነው የደረስ ነው። ወልቂጤ ለከጀዳ አሉ፣ ግማሽ ማለት ነው። ተብኪ ተብኪ የምትባል ሀገር ደግሞ ትንሽ ቁንጫ ትበዛለች በዛን ሰዓት ይበላች ምንድናት እሷ ተንፊ ተፍኪ ላይ ይችላል ቃሉ። አዲስ አበባ ልክ ሰበታን አልፎ ሲገቡ ደርሰናል ወይ አሉ። አዎ ደርሰናል ሲሉ ኮልፌ አሉ። አሁን ኮልፌ ሰፈራቸው ላይ የአባጅፋር መስጊድ አለ። ታንኪዩ ቬሪ ማች